አላየጠፋብኝም እራሱን ሳታስተዋውቂ እኛ ቤት ጥያቄ መጠየቅ አይቻልም። ከሆነ መጀመሪያ በቤቱ ሕግ ነው ቤቱንም አታውቂው ከሆነ ዝም ብሎ ገብቶ አስተያየትም ሆነ ምክርም ሆነ የሚሰጥሽ ጥያቄም ሆነ ተረጋግጥ፣ ከየትም አንሄድም። እኔም ስራ ላይ ስለሆንኩኝ ስራዬም ጥያቄ ላላቸው መልስ እንዲያገኙ ነው። ሙስሊም ሆነ ክርስቲያን ሆነ ማንም ሆነ፣ ሙስሊም ናትኮ አይመለከተኝም። ያው ህግ ህግ ነው። ሙስሊም ስለሆነ የሚቀየር ነገር የለም፣ ክርስቲያን ስለሆነ የኔ ህግ ነው። የማይጥማችሁ ካላችሁ ስክሮል ማድረግ ትችላላችሁ ብያለሁ፣ ከዚህ በፊት ማለት ነው። ምን ህግ አለው እኛ ቤት? ያው የንግድ ቦታ ነው። ንግድ እነግድበታለሁ ብያለሁ። የእስልምና የዲናዊ ትምህርት የሚሰጥበት ቦታ ነው። ሰዎች ሶስተኛ፣ ሙስሊም ሆነ ክርስቲያን ሆነ ማንም ሳይሆን ገብቶ ራሱን ያስተዋውቀናል? ማን እንደሆነ እናውቀዋለን። ሰው ከየትኛው አንግል ምን እያለን እንደሆነ ይገባናል ማለት ነው። ከዛ ደግሞ እየመጣችሁ ካላችሁ ህግ አለው። ጭቅጭቅ ንጽፅር አይቻለም እኔ ቤት ብያለሁኝ። ያ ነው አንደኛው። ሁለተኛ ፈትዋ አይሰጥም ዝብ ይለ ሙስሊሞች ለዚህ ሌሎችም ደግሞ ሃይማኖታቸውን እኔ ቤት ማጥተው ማነጻጸር አይችሉም። ፈጣሪያችን አላህ እንዲሁም ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም እንዲሁም እኔና ጓደኞቼ ዲስሪስፔክት ማድረግ ማንጓጠጥ አይቻልም። እኔ ቤት ለመጣችሁ ወልካም፣ ለምትሄዱ መልካም መንገድ የሚሉ ህጎች አሉ። ሶ የምመራበት መስመሮች አሉ ማለት ነው። ሶ ራሱን ሰው ገብቶ ጠይቆ አስተዋውቆ ችግር የለውም። ጥያቄ ካለ ይጠየቃል። ኮዝ ቫይቡን ሩን ማረግ ስለሌለብን ማለት ነው። ሶ ተረጋግታችሁ ጥያቄ ካላችሁ ጠይቁ። ራሳችሁን አስተ ከዛ ሰውየውም ለሚመልስላችሁ ነገር በምን አንግል ነው ማን ነው የሚለው ይረዳል። እከሌ ስለሆነ እናቴ፣ ልጄ፣ ማንም ቢሆን ህግ ህግ ነው። ዝናከነ ቼንጅ ያማይጥማችሁ ከሆነ ሌላ ጊዜ የምትፈልጉትን ሰው ሌላ ቦታ ልታገኛችሁ ስለምችሉ መቀጠል ትችላላችሁ ማለት ነው። ያን ስላልጣመሽ ኮረድ ሻም ልጅ ቀጥል ይቅርታው ውስታዝም አልጨረሱም ነበረ ለነገሩ ላ በዚህ ዱንያ ላይ በዚህ ዲን ጠንካራ የሆኑ ሰዎች ብዙ ፈተና እንደሚደርስባቸው በሰፊ ይገልጸዋል በቁርአን። ነቢዩም ሰለላሁ አለይሂ ወሰለም አሸዱ በላኢ አንቢያ ም ሳሊሑን ም አምሰሉ ፈልአምሰል ይላሉ። በዚህ ዱንያ ላይ በቅርቢቱ አለም ብዙ ፈተና የሚደርስባቸው ነቢያቶች ናቸዋሉ። ነቢያቶች ያልደረሰባቸው መከራና ችግር የለም። ሙሳ ችግር ላይ ነበሩ። ኑህ ችግር ላይ ነበሩ። ዒሳ ችግር ላይ ነበሩ። ታላቁ የአላህ መልእክተኛ ነቢይ ሰለላሁ ዓለይሂ ወሰለም ችግር ላይ ነበሩ። ነቢያቶች በሙሉ በፈተና ነው ያለፉት። አሉ ነቢይ ሰለላሁ ዓለይሂ ወሰለም ከባዱ ፈተና ያደረሰባቸው እነሱ ናቸው። ሱመ ሷሊሑን አሉ። ከዛ በኋላ ደግሞ መልካም የነሱ መልእክትን የተከተሉም ፈተና ይደርስባቸዋል አሉ ሱመልአምሰሉ ፈልአምሰል ከዛ በኋላ ደግሞ እነሱን በትክክል የሚከተሉቸው ሁ ፈተና ይደርስባቸዋል። ሁላ ፈተና እያየን እየሰማን ነው ያለነው። የወንድማችን ቢላል ታሪክ ከመጀመሪያ እስከመጨረሻ እንኳን ባለፈው ከሙባረክ ፕሮግራም ላይ ተገናኝተን የተወሰነ ጊዜ አውርተናል። በሰፊው አግኝቼው እንድናወራ ፈልጌ ነበር። አጋጣሚ ሆኖ ጊዜ አልተገኘምና አልተገናኘንም እ እኔ አሁን ማለት የፈለኩት ምንድን ነው? ቢላል ወንድሜ፣ ወደ ስላም ከገባህ በኋላ እስልምና ከተቀበልክ በኋላ ከእስልምና በፊት የነበረውን ህይወት እንደሚቀየር የታወቀ ነው። በተለይ በኑሮህ ጉዳይ በህይወትህ ጉዳይ ብዙ ፈተናዎች፣ ብዙ ችግሮች፣ ብዙ ቻለንጆች እንደሚመጡበት የታወቀ ነው። እያየንም እየሰማንም ነው ያለ ነው። አሁን ያለህበት ሁኔታ ምን ላይ ነው ያለው? አት ሊስት ቀደም ብለህ የተወሰነ ሁኔታዎችን ገልጸህልን ነበርና በአሁኑ ያለህበት ሁኔታ በተወሰነ ደረጃ ምን ይመስላል? እስኪ እዚህ ያሉ ወንድሞች በሌላ ነገር እንኳን በርዳት ባይችሉ በዱዓ ሊረዱህ የሚችሉ ወንድሞች አሉ። ኢብን በተለያየ ሁኔታ አብሽር ሊሉህ የሚችሉ ወንድሞች ስላሉ ለኛም ትምህርት እንዲሆነን እኔ ሐቂቀተን ወላሂ ሙትአስር ጅደን ሀያ ዓመት ሰላሳ ዓመት ያስተማርናቸው ወንድሞች እንደዚህ ጠንክረው ሳይመጡ ትላንትና የመጣችሁ ሰዎች እናንተን ትቻሉ ሁኔታ ታላላቅ ዱዓቶች የሚያደርጉትን ዳዕዋ አቁሜ የእናንተን ጉዳይ እየተከታተልኩ ነው ያለሁት። በጣም በሚገርም ሁኔታ እሱ እያሰረኝ ነው ያን ታእሲር እያረገብኝ ነው ያለውና እስኪ በተወሰነ ደረጃ ወንድሜ ቢላል አሁን ያለህበት ሁኔታ ምን ይመስላል? አሁን ያለህበት ሁኔታ፣ የግድ ነው ፈተናዎች ይመጣሉ። احسب الناس ان يتركوا ان يقولوا امننا وهم لا يفتنون ይላል አላህ። ሰዎች ያስባሉ ይገምታሉ ይጠረጥራሉ ወይ አንዩትረኩ እየቁሉ አመና በጌታችን በአንድ አላህ ስብሐነሁ ወተዓላ አምነናል በማለታቸው በቃላት ደረጃ ስለደረደሩ አምነዋል ብዬም እምታዋቸው ይመስላቸዋል ወይ ይላል። ብ ወሁም ላ ይፍተኑን፣ የተለያየ ፈተናዎች መጥቶ ያንን ፈተና ካላልፉ በስተቀር አማኞች ናቸው ብዬእኮ አልላቸውም ይላል አላህ ስብሐነሁ ወተዓላ። ይህ ማለት እንግዲህ ወደ እስልምና ሲመጣ ብዙ ፈተናዎች እንዳሉ አውቀን ነው ምን መጣው ያለውና ይህንን እየተረዳችሁ እየመጣችሁ እየደረሰባችሁ ያለው ችግርና መከራ እንዴት ነው የምትገልጹልን ለኛ? እስኪ እኛ ሙስሊሞችን ከሙስሊም ቤተሰብ ስለተፈጠርን እየተሰማን አይደለም። ምናልባት በተወሰነ ደረጃ እውቀት ያላቸው ሰዎች ከቁርአንና ከሐዲሱ የተረዱት ካልሆነ በስተቀር ያለውን ችግሮች ልንረዳው አልቻልንም። እናንተ ግን ወደ እስልምና ስትመጡ እየደረሰባችሁ ያለው ችግርና መከራ በገቢር የምታዩ ስለሆነ ከዛ ትንሽ እስኪ ብታጫውትን ብዬ ነው። ባረከላሁ ፊክ ዘከላሁ ኸይረን ውስታዝዬ፣ አብሽር በጣም ከርሶ የሚናገሩት ራሱ መሬት ጠብ የሚለው የለውም። ዕድለኛ ሆነን እኛ መናገር ሁሉ ሳይገባንም ነበረ፣ ግን ከስር እንደጻፈው ከሆነ እኔ ደፍሬ ልናገርለትና አሁን ያለበት ሁኔታ ዳዋ ማድረግ አይችልም፣ ባለበት ታግዷል ብሎ ጽፎልናል ከታችና ኢትሶ ፔንፉል ያንን መስማት ለማዳረስ ሲል እሱ ዳዋ እንዳይናገር እንዳይ መታገድ የሰው ልጅ ማድረግ የሚፈልገውን ነገሮች እንዳያደርግ መታገድ ማለት ኢዚ አይደለም። እንደዚህ ደርሰናል። በቃ ዲስ ማች የመብታችን ሊሚቱ ይሄንን። ስለዚህ የእሱ እንደፈለገም ሆኖ ማድረግ እዛ ቦታ ላይ አይችልም ለጊዜው። በቃ ይሄ ነው ዊዝ ሊሚቴሽን ያለው እና ልናደርገው ልን ሰፖርት ልናደርገው የምንችለው ነገር የእሱን ላይፍ ኢንዴንጀር የሚያደርግ ማንኛውንም ነገር እኛም እንደ ወንድምነት ልናቆም ይገባል። ሶ ልናደርግ የምንችለው በውስጥ ሁለት ዓመቱን እስከሚጨርስ እግዱ እስከሚነሳ አሊስት ያው ብዙ ልጆችን አፍርቷል። ብዙ መድረሳዎችን እያደረገ ነው። ብዙ ስራዎች ይጠብቁታል። ከዚ ውጣ ምትሉት አይደለም። እንደዚህ አይነት ሰዎችን ባለበት ነው። እኔ በእኔ የነጅስ በዚህ ትንሹ አይምሮዬ አሁን እንደዚህ አይነት ሰዎች እናውጣው፣ ውጪ እንውሰደው፣ እንደዚህ እንስቀለው ምናምን ልትሉ ትችላላችሁ። እሱን ግን ልታረጉ፣ ትልቁ ስራ ባለበት እሱን አይን እንደ አይን የሚጠብቀው ብዙ ኮሚኒቲ ከስር መፍጠር ነው ያለብን። ብዙ ስራዎቹን ከስሩ ሰፖርት ኢንሻላ ወደፊት እሱ ራሱ ሪቪል አድርጎ እንዲህ ታስፈልጉኛላችሁ በሚላችሁ ነገር አቤት ብሎ ከጎን መቀመጥ ነው እና አሁንም ለመናገር አትሊስት ባለው ሁኔታ የታገደበት ሁኔታ ስላለ እንደተረዳሁት ከሆነ ይህንን መልስ መናገር ከኮሜንት ውጭ ዊዝ ኖ ኮሜንት አግዶሆናል። ሌላ ጥያቄዎች ግን ቢላል መናገር የምትፈልገው ነገር እድሉን ለአንተ ሰጠለው። ቀጥ አሰላሙ አሌይኩም ወራህመቱላህ በረካቱህ ኡስታዝ፣ በጣም ደስ ብሎኛል። አላህ ይጠብቃችሁ፣ አላህ ያቆያችሁ። እናንተ እንደዚህ መኖር ለእኛ ምርታት እና እውቀትን ከእናንተ ያገኘን ነው ለሌሎች የምናደርሰው ያከቱም ና እና መጣ የዑለማዎች አምቢያዎች የአምቢያዎች ወራሾች ዑለማዎች ናቸው እና ከእናንተ ባገኘ ነው። ልክ ነው። እያስተማርን ያለ ነው እኛ ውቀት ያለ ነው። ሰበብን ማድረስ ነው። ሂዳያውን አላህ ነው የሚሰጠውና እንደም ጥሩ አደረጉ እነሱ ያው እስልምና ላይ ፈተናውን በሚያደርሱበት ሰዓት በደንብ እንዲሰፋ ምክንያት ይሆን ምድ ባይነካኩት ይሻል ነበር የብለጠ ለማስፋት እንደም መጀመራ ከየቦታ ሄዶ ከሻዳ ይልቅ ቁጭ ብዬ። አንድ ቦታ አስተምረ ወደዛ ብለን በርጋ ሰልጠነ ሲስተም ላይ ጥቃት ነው አለኝ። በሁለቱም በኩል አላህ የሰራ ያለው ምንድነው፣ ቦታ ሲሰልሙ የነበሩት ሸሃዳ ይያዙት አስተማሪ አስተማሪ ያስፈልግ ነበር ያ አስተማሪ ምንድነው በየቦታው ሶላት አንድ ሺ ሁለት ሺ ሶስት ሺ እስከ አስራ አምስት ሺ ሻሃዳ የሚይዝበት ቀን አለ፣ በየቀኑ ያ ነበረ። ያ ላይ አሰጋጅ እናጣ ነበረ። አንዳንድ ቦታ በቃ ሻሃዳ ይዝ የሚሉበት ቦታዎች አሉ፣ ብዙ ቦታዎች በቃ ሻሃዳ ይዛል፣ ወላ ሶላት ወላ ለነዚ ለነዚ እንደት ላድርግ የሚጨንቅበት ጊዜ ነበረ። በጣም ይጨነቅ ነበረ። አሁን ሻሃዳ ያዙት። በምን መቼ እንዴት ነው ሶላት የሚያሰግድ ኢማም ከየት እናመጣለን? ከዛ ምን አደርጋለን? አቡ ፋቲሃ ቅራአት ጀመረ እስከ ፋቲሃ ያፍዛል። በቃ በየአካባቢው አቡ ፋቲሃ ኢማም ይሆናል። ኢማም ሆኖ ያ ቦታ ላይ ሄዶ ያሰግዳል። እስከዛ ደግሞ ሌሎችን የተቀበል ነበረ። አሁን አልሐምዱሊላህ ብዙ ደረሰዎች አሉ። በየአካባቢው የተበተኑ ደረሰዎች ክታቡት የቀርቡት እንትኖች አሉና አስራ ስድስትም የተለያዩ ቋንቋ ተናጋሪ ከሆኑት አካባቢዎች የሰበሰብን አንድ ቦታ ያስተምር እነሱ ዳዕዋ ያደርጋል። አሁን እንደውም ጥሩ አድርጎልናል። አልሐምዱላ አብሽር። ኡስታዝ በጣም ደስ አለኝ እናንተን እንደማገኘተ በጣም ደስ ብሎኛል። ባለፈውም በድንበርገን አልተጫወትንም። እንሻላ በውስጥ በኩል የሚያስፈልገውን መረጃ ሁሉ እንትን እንላለን። ምክንያቱም እዚህ ላይ ብዙ ፎሎዌር አለ የሚከታተለው ዲን እንትን ሚል ብቻ ሳይሆን ያ ኃላፊዎቹም አሉና በዚህ ጉዳይ ላይ እስተዛር እንድናደርግ ስል ነው። እዚህ መረጃ ሰጪ ያልሆነ እንትና በተለያየ ቋንቋ ገደብ ሲባል እንደፈለገ ነው። ከፈለገ አንዱን ቤት አብጥቶ በባር ላይ አስገብቶ ጥፋተኛ ነው ብሎ ላላ ነገር ማቀናበሩም ያለ ነገር ስለሆነ በቃ የግድ ለመጠንቀቅ የተገደሱት ይሄ ነው። ኢንሻአላህ ወላጊ ነገር ሲኖር እኔ ደግሞ አሳውቃቸዋለሁ። ለእናንተ አላህ ይጠብቃችሁ፣ አላህ ያቆያችሁ። ይታ አዲስ አለሙ አላህ ብርታቱ በዚችም በየውም አልቂያማም አላህ ጀነት አልፊርደውስን ወፈቅሽ። ምክንያቱም ያለሽበትን ትክክለኛውን መንገድ ይዘሻል እና እስልምናን ደግሞ በቆሰቆሰ ቁጥር የቱም ቦታ ሆዴ ደግሞ ዳዕዋችን ይቀጥላል። ይዘር ወይቱም ሆኖ ነው ይቀጥላልና ኢንሻአላህ ባረከላሁ ፊኩም

ዊ ሄርፍ ዩ አለን ኤኒ ታይም። ቢላል ሲጠራ በሀገሩ ምን ሠራ ሲባል ያኛውን ቢላል ሳይሆን የዘመናችን ቢላል ቼኑ የሚቀጥል መሆኑን በአንተ በማየቴ የሀገሬ ልጅ ኩራታችን የሆንከው ቢላል ማየቷ ዩ ጀስት ፕሪንትድ ዩር ኔም በአላህ ስራህ የሚታተም ይሄ ሰውዬ የአላህ ነው የሚባል አንዱ በመሆን የአላህ ባሪያዎች አንዱ ላይክ ኢም ሶ ፕራውድ ኦፍ ዩ እና አላህ ይጠብቅ። እንዳልኩ ነው። እኔ ኢነርጂ ነው፣ ከጎንህ ነኝ ያለሁት እንደ እህት። እስቲ ወንድማችን ልጅ አብርሃም ኡስታዝ ይጨርሱና ከዛ ትቀጥላለህ። ኡስታዝ ቀጥ ላይ በቃ እኔ ጨርሻለሁ። የፈልጌው የነበረ በተወሰነ ደረጃ እንዳናውቅ ነው እኔው። እሱ አስተላልፎታል መልእክቱ። በመሰረቱ ይህን እንዲን የሚያስፈራ ነገር አይደለም፣ የራሳችንን ሁኔታ እንፈትሽ ከማለት በስተቀር። ይህን ዲን ዑለማዎች ምን ይላሉ? እነሃ ዘልአምሩ ዲኑን አምሩን ዓጂብ ይላሉ የዚህ ዲን ጉዳይ ጉዳዩ በጣም የሚገርም ነገር ነው አሉ። ፈኢዛ ሐረቡሁ ሽተድ ይላሉ የተዋጉት ከሆነ ሁሌ የበረታ እየጠነከረ ይመጣል አሉ። ፈኢዛ ተረኩሁ ምተድ የተውት ከሆነ ደሞ አሉት ዓለሙን ከአጥናፍ እስከ አጥናፍ እየሄደ ስለሆነ ነው ነብዩ ሰለላሁ ዐለይሂ ወሰለም አሉ እነ አለ ዘዋልይ አልአርድ ፈረአይቱ መሻሪቅሀ ወመጋሪብሀ አሉ ጌታዬ ስብሓነው ተዓላ ይህችን መሬትን እንዲያዘነበለና አሳየኝ አሉ። ያንን ከተመለከትኩኝ በኋላ ይህንን መሻሪቅና መጋሪቡን ፀሐይ መውጫውና ፀሐይ መግቢያው ድረስ በሙሉ እስልምና ይሰፍንበታል፣ አለኛም ፈረአይቱ መሻሪቅሀ ወመጋሪብሀ ፈኢነ እመቲ ቀደብለው ማዘዋሊ ያየሁትን ማዘውዬል ያየሁትን ቦታ ሁላ እስልምና እንደሚገባ ነግሮኛል አሉ ነብይ ሰለላሁ ዐለይሂ ወሰለም ይሄንን ዲን ዓለሙን ያዳርሳል ምክንያቱም የኛ ሳይሆን የአላህ ዲን ነው አላህ Subhanahu Ta'ala ነው የሚጠብቀው እንደ ሙስሊሞቹ ጥበቃ ቢሆን ኖሮ ምንም ነገር አይገኝም ነበር ግን የምጠብቀው እኔ ነኝ ስላለ አላህ Subhanahu Ta'ala ዲኑን እየጠበቀው ነው ግን እኛ ሙስሊሞቹ ምን እያደረግን ነው ከሚል አንጻር በሐቂቀተን እየገረመኝ ትክክለኛ ሙስሊም ላይ ተወልደን ሙስሊም ላይ አድገን የምንሰራው ስራ ምንም እዚህ ግባ የማይባል ሆኖ ትላንትና ግን ነን ሙስሊም የነበሩ ሰዎች መጥተው ከሙስሊሙ በላይ እየሰሩ ስታይ የአላህ ሱብሐነሁ ወተዓላ ስራ እየገረመኝ ነው እያጀበኝ ነው። እና ይህንን ለማለት ፈልጌ ነው። ባረከላሁ ፊኩም። እኔ ከመጀመሪያ እስከ መጨረሻ አንቺ ስትናገር ጀምሬ ቁጭ ብዬ እያዳመጥኩኝ በቃ ራሴን መቆጣጠር አቅቶኝ ነው ያለው። ትላንትና ማነች የምልዋት እህታችን፣ እሷም ሰለምቲዋ ማነች ስሟ? ማነች አንደኛው ገብተች ነበር፣ ለተወሰነ ጊዜ እንኳን ሰኪና። ትላንትና ሰኪና የሰለመችው ነች የምታደርገው ጋይድ የምታደርገው እንዳንቺ አይነት ማነች። እሷውን በሚገርም ሁኔታ ነው እሷ የምትገልጸው ያለችው፣ እና እኔ እየገረመኝ ነው እየዞርኩኝ፣ እያዩኋችሁ ነው እዚህ አካባቢ ያሉት ወንድሞች በሙሉ ሰለምቴዎች ሆኖ ከኛ በተሻለ ነው በዚህ ንጽጽር ላይ በጠነከረ ሁኔታ እየተንቀሳቀሱ ነበሩ። ትላንትና መሐመድ ኸድር በተቀመጠበት ቁጭ ብዬ ሱብሒ አዛን እስከሚደርስ ድረስ በሰፊው እየተከታተልኩኝ የነበረ ፕሮግራሙ። ስለዚህ አላህ ስብሐነ ወተዓላ እናንተን መርጧችኋል። እንግዲህ አላህ የመረጦ ማንም መጦ ማንም ይሁን ማንም ሊቀይረው የሚችል ነገር የለም። የአላህ ምርጫ ነው። አላህ ያዲ መየሻ ወይዲሉ መየሻ አለ። አላህ ለሻው ያቃናል ለሻው ያጠማል። አላህ የመረጠው ደግሞ ማንም ይሁን ማንም ሊቀይረውና ሊቀለብሰው አይችልም። እና እናንተን አላህ ሱብሐነሁ ወተዓላ ሰባቱን አላህ ይስጣችሁ፣ ጽናቱን አላህ ይስጣችሁ። በዚህ ዱንያ ላይ በመልካም ነገር እንደተሰባሰብን ሁሉ ነገ ደግሞ አላህ ሱብሐነሁ ወተዓላ በጀነት ላይ ይሰባስበን። ኢንሻላህ ተዓላ። ጀዛኩሙላህ ኸይረን። ባረከላሁ ፊኪ አንቺም አላህ ሱብሐነሁ ወተዓላ አጅልሽን ከፍ አርገው። እንደዚሁም እዚሁ ያላችሁ ወንድምና እህቶች

ዝቅን እናንተ በእውቀት የሞላችሁ ሆናችሁ ሳላችሁ፣ በእስልምናችሁ የጠነከራችሁ በስብናችሁ ትልቅ ሆናችሁ ሳላችሁ፣ እኛ ዛሬ መተን ስንረግጤቱን ቦታ ላይ ሆን ለፈጣሪያችን ላለ እንድናመሰግን መታችሁ ከጎናችሁ ነን ስትሉ፣ ዩ ሃብ ኖ አይዲያ የሚሰማን ስሜት ቢኮዝ ዊ አር ሰፖርትድ አሉን፣ ሰዎች አሉን፣ ላይክ ፋሚሊ የሚለውን ስሜት ነው እና ውስታዙ ላይ የሚፈጥሩብን እርሶ እኛ መናገር ሁሉ በማይገባን ቦታ ላይ እርስዎ ኒንጃ ላይክ አላህ አክብሮት ሊያረጉ ያሰቡትን በሙሉ የልቦትን ይምላልለት። ቤታችንን ድምቅ ነው የሚያረጉልን ከነ ግርማ ሞገሶትና፣ እርስዎ የሚያክል እኛን አክብሮ በመምጣቱ እራሱ አላህ አክብሮልኝ ነው የምለው። ጣኑም አመሰግነው። ዘካላህ ያላ ባረከላህ እህታችን ኪያ ወይ ወንድማችን ኪያ ከቅድም ጀምሮ በኮሜንት አስገቡኝ እያሉ ነበር እና ቀጥይ ወይ ቀጥይ፣ ሰላም አለይኩም ወይ ሰላም አሰላም ወረ ማሻአላ በጣም ደስ የሚል ነበር እና እስካሁን ከቅድም ጀምሮ በጣም እየተከታተልኩ ነበር እና ወንድማችን ቢላል ማሄዶ ደግሞ ያው አንድ እዛው የጅንካ ነዋሪ ነኝ እኔም እና ከሰለመ ገን ጀምሮ አውቀዋለሁ ማለት ነው እና ስለ እሱ ትንሽ ያለኝን ላካፍላችሁ ፈልጌ ነው እና ማለት ቢላል ማለት በጣም ለዲኑ ያለው ቦታ ከነፍሱ በላይ ሚሳሳ ስለሆነ እና እኔ በጣም ከምገልጠው በላይ ነው። እሱ እና ያለው ጥንካሬ ብዙ መሸቃዎች እና ብዙ ችግሮች እየደረሱበት እንኳን ያንን ቻሌንጅ ተቋቁሞ ምንም ቦታ የማይሰጠውና ለዲኑ ያለውን ከፍታ በተግባር ያስመሰከረ ነው እና እኔ ከምገልጠው በላይ ነው እና ወንድማችንን በጣም እና ወንድማችንን በጣም ምረበሽ ብዙም ለመናገር እንተናላሉ ማለት ነው። እና በጣም እሱን ሳላ ደንቆ አላልፍም። አላህ ያጠንክረ፣ ሁላችሁም በዱአ አገዙ ተላልሙ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቁርአን ለጋብዘ ቢላል፣ መልካም ፍቃድ ከሆነ በጣም ወዳቸው ቀሪዎች እኔ ጋር አሉና እንግዳ የሆነ መጣ። እኔ ወደው ነገር ገና ሳልሰልም ጀምሮ በጆሮ ሰምቼ ስለ እስልምና በምከራከርበትና በምንጠይቅበት በምንሞግበት ሰዓት ሙኒር የሚባል ልጅ ቁራን ቀርቶባት ነው መስለኝ። ከዛን ጊዜ ጀምሮ ጀስላቭ ቋንቋ ሳይገባኝ የቁራን ስሜቱ ገባኝ። ለዛም ቁራን አስር ነው አምስት ነው ናም ብለን በምንከራከርበት ጊዜ የአቀራር ቴክኒኩን ለማሳየት ብሎ ነው። በዚህ ሲቀራ በዚህ ነው፣ በዚህ ሲቀራ በዚህ ነው። ሪሳይት የሚደረግበት መንገድ እና ቁራን አንድ ነው የሚለውን ለማሳየት ሲል አንድ ወንድማችን ሙኒር ቁራን አቀራሩን ሲቀራ ነበር። ዘ ፈርስት ታይም በክርክር በንጽጽር ቦታ ላይ የሰማሁት ቲም። ከዛን ጀምሮ ማለት ነው ያው እስካሁን ድረስ አም አዲክትድ ቱ ቁራን የሚቀሩበት ስሜቱ ቫይብሬሽኑ ምናምን ኢት ጀስት ኪፕስ ሚ ካልም ነገርና ወንድሞቻችን አሉና አንዳንድ ቁርአን ልጋብዝ። ከሁለቱም ሁለቱም በማይነጻጸር መልኩ ካሊድማን ለሚገርም ቀሪ ነው። ወንድማችንም አለ ቅድም እየሰማውን ከነበረ የሱንም ልጋብዝ ሼክም ልጋብዛችሁና ያ የእኔ ትልቁ ስጦታዬ ለሰዎች ለምወዳቸው የሚቀሩ ወንድሞች ሲመጣው ሲቀሩልኝና ስሰማ ነውና we just change the vibe እናረገዋለን ማለት ነው። መልካም ፍቃድ ከሆነ እንስማ ይላሉ በጣም በጣም በጣም እንሽ ኢንሻአላህ ይስማ። የእኔ ስጦታ ለዛሬ ለእንግዳይ ቁርአንን ካሊድ ጀምርና ከዛ በኋላ እሱ የት እንደሄደ አናቀምቶችና አላህ ይጠብቀው ባለበት አቴሽ ስጡ። እዚህ ጋ ጥሩ ውስታዞች አሉ፣ ጥሩ መልዕክት እየተላለፈ ነው። ውሱ ምናምን የሚያስብል ነገር ደስ ረጋ በል ካልሙናውን የተማማርን ነው አይደለ ለሁሱ ውስጥ ቢያያቸው የሁሱ ልጆች ትንሽ ሰከን ብሎ ላላህ ብለው የተዋደዱ እዚህ በተቀመጡበት ትንሽ ስነ ምግባር ብትይዙ ጥሩ ነው። እንደ ምክር ደረጃ ነው። ኦኬ፣ አመሰግናለን። ቢርፉል እንደዚህ የሚቀሩት ልጆች ብታምንም ከ16፣ ከ17፣ 20 ምናምን ውስጥ ያሉ ልጆች ናቸው። ሞር በተበላሸበት ፖይዝን በሆነበት ዘመን ላይ እንደዚህ ኤነርጂያቸውን ለእንደዚህ ቢውቲፉል ለሆነ ለሃይማኖታቸው ለህይወታቸው ኢቨን ውስጣቸው ምን ያህል ቢታነጽ እንደሆነ የሚገርም ነው። እና አላህ ይጠብቅልኝ ይላልዬ እኔ ስጦታዬን ሰጥቻለሁ። ከዚህ በኋላም አለው ከጎን ነኝ የምትልን ነገር ካለ ኡስታዝ ሆነሃል እና ባገሪቱ ሀው ዱ ዩ ፌል የውቀቱ ትልቁ እኔ ገና ተማሪ ነኝ እና ምንስ ትመክረኛለ ሞር እንዲቀለኝ ነገሮችን ምንምን ነገሮችን ባደርግ ይቀለኛል እንደ ምክርም አያይዘ በዛውም ገና ሶስት ወሬ ነው ግን አላህ ይረዳን። ምን ምን ነገሮች ላይ ብናተኩር የምትላቸው ነገሮች እንደምክርም፣ ያንተንም ኤክስፒሪንስ መጨረሻ መጠቅለያ ብናረገው። ጥያቄ ያለው ሰው ኤቢን ቅድም ጀምሮ ስትጠብቀን ስለነበር ወደዛው እንሄዳለን። እሺ ኡስታዚ እንቀጥል። አላህ ባረከላሁ ፊክ። አንድ ወንድም አለኝ፣ አብረን ዳዕዋ የምንሰራው በረከመኝ ከጎኔ ሲያናሱኝ የነበረው አቶ ዱባሌ ደምሴ ይባላል። እሳቸውም ሰለምቴ ናቸው። ከዚህ በፊት ዳቆን ነበሩና በድምጣቸው ትንሽ ወፈር ሲለማይል ለቅዳሴ አቶንም ተብሎ ተባሮ የነበሩት ናቸው። እሳቸው ላስታወቁችና እኔ መጨረሻ የሚለው ነገር ይኖረኛል። እሱም አሁን ስትቸርጋ ቲቸር ናቸው። ሰለምተም ናቸው። እስቲ ታውቁትና እዛን ተምናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ ቢስሚላሂ ረህማኒ ረሂም ወአለይኩም ሰላም ወራህመቱላሂ ወበረካቱ ቀጥሉ። ሰላም አዲስ አለም የምባለው ሰለምቴ ነኝ ነኝ ትንሽ ወገንተኛ ያደርገኛል መሰለኝ። ሰለምቴ ሳይ እድሜ ትንሽ ፈካይልና ወደ አበባነት ያመጣኛል። አላህ ይጨምርልሽ ቶኒሽ ሳውንድሽ፣ የውስጣዊ ፍላጎትሽ ከንግግርሽና ከፊትሽ ገጽታ ይታወቃል። እኛ ሰለምቴዎችስ እንደዚህ አይነት ሞሽን አለ። ይሄ ሞሽን ደግሞ ለጥሩ ሙቭመንት ጋብዞን ነው አላህ እዚህ ጋር ያደረስን። በጣም ተደስቻለሁ። ቴክኖሎጂ እንደዚህ ሲያገናኘን እኛ ሙስሊሞች ደግሞ በበለጠ ሁኔታ መንገዱን እያሳመርን ቆሻሻችንን እየጠረግን ለሌሎች እየደረስን የምንሄድ አላህ አድርገን። በጣም ተደስቻለሁ። አላህ ይጨምርልሽ፣ አላህ ይጨምርልሽ። በጀመርሽው ነገርም እንደ ሻማ እየበራሽ እየቀለጥሽ ለሌላው የሆንሽ የምትሄጂ አላህ ያድርግሽ። በዱዓ ግዝሽ ያለው ባለንበትን ቦታ ከወንድሜ ጋር የጀመርነውን ስራ በእንደዚህ አይነት ነገር ሲንሄድ ምልበልሽ የውስጥ ነው የልብ ነው የጽዳት ነው የዛች የቁራሽ ስጋ ነው ትልቅ ነገር የሚሰጠንና والله በአጋጣሚ መጥቼ በአጋጣሚ እዚህ ነገር ውስጥ ስጋ ባናስ ተሰማ የተሰማ ደስታ ተቀላላ ነርቦችን ነው ያንቀሳቀሱትእና ሲራጥል ሙስጠቂም والسلام عليكم ورحمه الله ይሽ እድሉን ስለሰጣሽን ከልብ አመሰግናለሁ። መጀመሪያ ደግሞ ያለ ሰላም አለይኩም ወራህመቱላሂ ወበረካቱ ብዬሻለው። ወደዋይተ እና ጀማ እዚህ ቤት ድጋፍ ላይ ያላችሁ ሁላችሁም ማለት ነው። በጣም አድናቂሽ ነኝ። ደስተኛለሽ ቤቴ በጣም አላህ በጀነት የሚያገናኘን በጣም እኔ ያለሁበት ያንችን እንትን አይቼ ሁኔታ እኔ የት ነኝ ያለሁት ምናምን የምለውን ነገር ነው አይሞለ ያመጣልኝ ለዛ ጥያቄ ነበረኝ። ልጠይቅ ወይ? ቢላል ቢላል ኡስታዝ ቢላል፣ ና ና፣ ሰላም የያኔ አሲያ ምናምን እንትን ባለችበት አስርኮ ሰዓት ነው ማውቅ። ያኔ ራሱ አላህ ደግሞ አገናኘን፣ እዚህ ይታችን ቤት አምጥቶ በጀነት የሚያገናኘን። ጥያቄ አንድ ሰው ለምሳሌ ከሰራ የሚባለው አንድ ምስሊም ለምሳሌ ምን ሲሆን ነው ይሄ ነገር እንዴት ቆይ እኔ ነኝ ሚዩት ያደረኩት። አዲስ ፈትዋ አይቻልም እያለች ነው። አሁን የምጠይቀው ፈትዋ ነው። ስለዚህ በውስጥ አውራው አንዋርሽ፣ እሺ፣ የቀጥታሽ የቤቱን ህግማ አውቃልም። ምናልባት እሷ

ችግር የለውም። ሌላ ቦታ ለሚቻሉ ነገሮች ሊኖር ይችላሉ። እኛ ጋር ሲምፕሊ እንደዚህ ነው የሚቀጥለው። ሶ ሶሪ ማለት ብዙ ስታዞች አሉ፣ በውስጥም አለ ሙስሊም አብሶ ማህበረሰብ ላይ ላይክ ስለ ዲን የምትማሩበት ቦታ ነው። እኔ ገና ሰለምቴ ነኝ። ስለምን እንደ መክፈር ለምን ያወራለሁ። እንደምን መስለምን፣ እስልምና እንዴት ነው እስልምና ሰውን ሁሉ